የናስጠነኝ መላ የአማራ ህዝብ ዜና የማቀርብላችሁ ፋኖ አሰግድ መረጃ ማዕከል ወይም ፋሚሊያ ነው። ዜናውንም እንደሚከተለው አቀርብላችኋለሁ። የአማራ ፋኖ በወሎ የብርሃኑ ጁላ ለብለብ ሰራዊት በሰሜን ወሎ ሀብሩ ወረዳ ብትንትኑ አወጣው። መጋቢት 3 2017 ዓ ም በሀብሩ ወረዳ ልዩ ቦታ ሰንቦ እና ሲሪንቃ በተባሉ ቦታ በተካሄደው አውደ ውጊያ የብርሃኑ ጁላ ኃይል ማሳ ለማሳ ተበታትኗል። በዚህ አውደ ውጊያ ሁለት ብሬን፣ 18 የነፍስ ወከፍ መሳሪያና አንድ ስናይፐር በምርኮ የአማራ ፋኖ በወሎ የየጁ ክፍለ ጦር ገቢ አድርጓል። በአውደ ውጊያው ነበልባሉ የየጁ ክፍለ ጦር ከሀያ በላይ የጥላትን ኃይል ሙት ሲያደርግ፣ በርካታ ምርኮ ይዟል። የወገን ጦር ቆስለው የተማረኩ የብርሃኑ ጁላ ለብለብ ሰራዊት ህክምና እየሰጡ ሲሆን ከፋኖ ጥይትና ምርኮ ያመለጠው ኃይል ግን በየጢሻው ተበታትኖ ወዴት እንደገባ አይታወቅም። ከአማራ ፋኖ የጁ ክፍለ ጦር ግን የተከሰተ ምንም አይነት ጉዳት እንደሌለ የመረጃ ምንጮቻችን ጠቁመውናል። በመቀጠልም የአገዛዙ ሰራዊት አስክሬን በማይቀበርበት ቁስለኛውን ማንሳትና ማሳከም በማይችልበት ደረጃ መድረሱ ተገለጸ። የአብይ አህመድ ዙፋን ጠባቂ ሰራዊት ባለፉት አራትና አምስት ዓመታት የራሱ ህዝብ ላይ እየተኮሰ በዘለቀበት ጦር ጦርነት ከጊዜ ወደ ጊዜ በተፈጠረ ከፍተኛ መሰላተትና መማረር ተቋም የፈረሰበት እና የኢትዮጵያ ሀገራችን የኔ የምትለው መከላከያ ሰራዊት የሌለበት ደረጃ ደርሳለች። ከዚህ ጋር ተያይዞ ሰራዊት የሚዋጋበትና ውድ ህይወቱን የሚሰጥበት እውነተኛ አጀንዳና አላማ ማጣት ያለ ጦርነት በማይኖረው አብይ አህመድ መቋጫ የሌለው የተራዘመ ጦርነት ውስጥ ሆኖ ፍጹም ከ መማረሩና ከመሰላቸቱ የተነሳ ሰራዊቱ ውስጥ ትልቁ ጉዳታዊ ቦታ አጥቶ ሁሉም ራሱን ለማውጣት እንደሚጣጣርና እየተጨፈጨፈ እንደሚገኝ አደባባይ ሀቅ ከሆነ ዓመታቶች ተቆጥረዋል። ሰሞኑን በወሎ ቤተ አማራ ቀጠና የአማራ ፋኖ በወሎ ቤተ አማራ ሰሜን ወሎ ዞን ወልዲያ ከተማ ዙሪያ በሰሜኑ ጦርነት ጊዜ እንዲህ አይነት ጦርነት አልተደረገም በተባለ ከባድ ውጊያ አገዛዙ ዙፋን ጠባቂ ሰራዊት በደረሰበት ከባድ ሞት ከ115 በላይ ሙትና በርካታ ቁስለኛ አስተናግዷል። በዚህም ቀሪ ሰራዊት አስክሬንና ቁስለኛውን እየጣለ ፍጹም ጎዳናዊነት በሌለው ሁኔታ ነፍሴ አውጪኝ ብሎ ሸሽቷል። ውጊያው የተካሄደበት አካባቢ ያለ ማህበረሰቡ በነቂስ ወጥቶ ከፋኖ ኃይሎች ጋራ በመሆን ፍጹም ኢትዮጵያዊ ጨዋነትን በተሞላበት ሁኔታ ሰራዊቱን የቀበረ ሲሆን ውስን የሰራዊት ቁስለኞችን በፋኖ ህክምና ቡድን እየታከሙ ይገኛሉ። አገዛዙም በዚህ ሁኔታ ውስጥ ሆኖ እንዳለፉት አራትና አምስት አመታቶቹ አዲስ አጀንዳና ትርክት ፈጥሮ ለአዲስ ጦርነት እልቂት እየተዘጋጀ ይገኛል። ይህ መልእክት የሚተላለፍላችሁ በድጋሚ ፋኖ አሰግድ መረጃ ማዕከል ወይም ፋን ሚዲያ ነው። መልእክቶቻችንን ከሰማችሁ በኋላ በዩቱብ በምናቀርበው ላይ እንደተለመደው ሰብስክራይብ በማድረግ ሼር፣ እና ላይክ ኮሜንት በማድረግ እንድትተባበሩን በመላው የአማራ ህዝብ እንዲዳረስልን እንድትተባበሩን በትህትና ጠይቃለሁ። አመሰግናለሁ።